በኦርቶዶክሳውያን ሞት የተሳለቀው በጋሻው ሰራ ኦርቶዶክሳዊት ሃይማኖት ናት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲያገለግል የነበረው አሁን በምንፍቅና ላይ ያለው በጋሻው ደሳለኝ እጅግ አሳዛኝ ድርጊት ከተራ ሰው የማይጠበቅ ተግባር እያደረገ ይገኛል። ጉድ ጉድ ጉድ! አዲስ የአይ ኤስ መንፈስ መጥቷል፣ የገዳይ መንፈስ ኢትዮጵያውያን እግዚአብሔር ከዚህ ይሰውራችሁ። ዘመን ጠበቀና ጊዜ ጠበቀ። ሻሸመኔ ለኮሳል አንተ ባርያው ኮነኝ ነኝ አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነ አንተ ባሪያው ኮነኝ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነ ጴሶ የታረደው አንተ ምን አድርገ ነው? በዚህ ንግግሩ እጅግ መላው ኦርቶዶክሳውያንን አሳዝኗል። በዚህ ሥራው በፍጥነት ይጥታ የማይጠይቅ ከሆነ ዋጋም እንደሚከፍል እየተነገረ ይገኛል። አንተ የዘራው ዘር እኮ ነው፣ ያንተ ትዕቢት እኮ የወለደው እኮ ነው። ሰላም ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቅሆን ሚዲያ ቤት ሰዎች እንደምን አላችሁ እንደምስቆያችሁ ኒ አለው። እግዚአብሔር ይመስገን በያላችሁበት ሰላም ክርስቶስ ይብዛላችሁ። የትዳችሁ ቡድሶቻችን በድጋሚ በአዳዲስ መሪያዎች ተመልሼ መጥቻለሁ። በዛሬ ቪዲዮ እንግዲህ የምንመለከተው በጋሻው ደሳለኝ በኦርቶዶክስ ሃይማኖት ሞት በመሳለቁ ከፍተኛ ቁጣ ቀስቅሷል ለእኔ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለወደቴናት ብሎ በምንፍቅና ውስጥ ሆኖ ቢመሰክርም፣ ዛሬ ግን ከተራ ሰው የማይጠበቅ ንግግር በማድረጉ በግፍ በተሰዉት በአርሲና በሻሸመኔ ሰማዕታት ላይ ተሳልቋል። ለዚህም ንግግሩ መጠቅ ይኖርበታል ያስባለሁ። የሻሸመኔ ሰማዕታት የሞቱት ጌታ እኔን ስለሚወደኝ የኔን ካሴት አባቶቻቸው በግፍ አቃጥለው ስለነበረ ዛሬ ጌታ ሰዓታትን ቀንን ጠብቆ እየፈረደልኝ ነው ሲል ጌታ ስለሚወደኝ ካሴት የነቃጠሉትን ባለማህተቦች እየፈረደባቸው ይገኛል ሲል ሲያላግጥ ደስታውን ሲገልጽ ተስተውሏል። ስለዚህ ኦርቶዶክሳውያን ይህን ንግግር እንደ ቀልድ እንዳታዩት። ለእነኝ ኦርቶዶክሳውያን ግድያ ከጀርባው በጋሻው አለበት ልንልም ያስገድደናል፣ የተናገረው ንግግር ማለት ነው። ስለዚህ ኦርቶዶክሳውያን እየሞቱ ያሉት አባቶቻቸው ምን ሰርተው ነው አንተም ሰርተ ነው ላለው፣ በሰፊው እንመጣበታለን። አሁን ግን በቅድሚያ ከዚህ ቪዲዮ እንጀምራለን። ኦርቶዶክሳን ይህን ነገር በደንብ አድርጋችሁ ትኩረት ሰታችሁ በደንብ ልታዳምጡት ይገባል። እንደ ቀልድ ነገር እንዳታዩት ማለት፣ ወዳለኝ ከዚህ ቪዲዮ እንጀምር። ቪዲዮን በደንብ አድርጋችሁ ጉልበት ስጡት። ይህን ቻናል ሰብስክራይብ ካላደርጋችሁ ማለት ነው ገና ዛሬ መውጣችሁ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆን ጋብዛችኋለኝ። እስኪ ከዚህ ቪዲዮ እንጀምርና ወደ በጋሻው እንሄዳለን። ያም ሳዋልዳት የነበርኩ ይመስል እናትሽ አንቺን ትመስላለች። እያ ማርያም እዛ የነበርክ እኮ ነው የሚመስለው ቁጭ ብዬ አይ በቃ አባቷን አያቄ ምን አይደለም የምትመስል ሀና ነው ማነው? ማርያም እናቷን ነው የምትመስል ማርያም። ደግሞ ምን እላታለሁ? እናትሽ አንቺን ነው የምትመስል ትመስል ምኪ ማርያም አየው። አሁን የት ነበርክ? የታወቃት አለ ብትል አውቁ እንዲህ ስን ያምር ጨለማ። ይሄ ነው የማናውቀውን ማይገባ ድንቁርና ቤቱን ሲሰራባችሁ አያችሁ። አያለማወቅ ደጉ ትርጉሙ እንደዚህ አይደለም። ስሙኝ ከቻላችሁ አሥር አሥር ጊዜ ኮፒ ሊንክና ሼር እያደረጋችሁ አድርሷቸው። ቃሉ ሙሉን ማኅሌተ ጽጌ ላይ ታገኙታላችሁ። እንደዚህ ይላል ትመስል እምኪ ማርያም ዕለተ ሳልስተ ወራብተ ዘወለደት ጽጌ ወፀ ያለም ብርተ ካይበ ትመስል ሳቤተ እለተ እስመ ፈረየት ኪያኪ ተአምረ ግዛን ሰንበተ ለለበሰማይ በሰማይ ወበምድ ዘኮንኪ ዕረፍተ ይላል ቃሉ። ትርጉሙ ማርያም ሆይ እናቲሽ አበባን ያስገኘች ሶስተኛ አይቱን ቀን ማለትም ማክሰኞን የምታበራ የደመቀ የዓለም ፀሐይን ያስገኘችና የተገኘባትን አራተኛ አይቱን ቀን ማለትም እረቡን ትመስላለች። ዳግመኛ ማለት ሰባተኛ አይቱ ቀን ማለትም ቀዳሚትን ትመስላለች። በሰማይና በምድር ላሉ ፍጥረታት እረፍት የሆንሽ የነፃነት ምልክት አንቺን አፍርታለችና አስገኝታለችና ማለት ነው። ይሄ ማለት እንግዲህ እንዴት ነው ካልን ታላቁ የማለት የተጽጌ ደራሲ ለፍጥረታት ቀናት የሰጠው ትርጓሜ ከሌሎቹ መተርጉማን ለየት ይላል። ከሰባቱ ዕለታት ሶስቱን በመምረጥ ቀናቱን ለድንግልናት ለቅድስታና በመስጠት ትመስል እምኪ በማለት ይተረጉማል ማለት ነው። ይሄ ማለት ለምሳሌ እለተ ሳልስት አለ እናትሽ ሶስተኛይቱን ቀን ትመስላለቻል። ሶስተኛይቱ ቀን ለፍጥረታት ሶስተኛይቱ ቀን እለተ ሰሉስ ወይም ደግሞ ማክሰኞ ናት። እቺም አዝርት አትክልትና እጽዋት የተፈጠሩበት ቀን ነው። አበባ የተገኘባት እንደሆነች ቅድስታና አበባ ድንግል ማርያምን ወልዳለችና በዚህም አዝርት አትክልትና እጽዋት የተፈጠሩት እስከና አበባቸው የማበብ ባሕሪ ያላቸው እንደሆነ ደራሱ ያመለክታል። ድንግልን አበባ ብሏታልና ነው። ሌላ ሁለተኛ እለተ ረቡዕ አለ፣ እናቲ ስንተኛው አራተኛውን ቀን ትመስላለች አለ። አራተኛው ቀን ሲል ፀሐይ፣ ጨረቃና ከዋክብት የተገኙባት ቀን እለተ ረቡዕ። እለተ ረቡዕ ለፍጥረታት አራተኛ ቀን ናት፣ ብርሃናት የተፈጠሩባት እንደሆነች ሁሉ ቅድስታናም ፀሐይ ድንግል ማርያምን ወልዳለችና እዚህም ላይ ድንግል ማርያም ፀሐይ በማለቱ የተለየ የትርጓሜ አካሄድ ያለው ደራሲ እንደሆነ እንድናስተውል ያስገድዳል። ምክንያቱም ከፀሐይ ብርሃን እንደሚገኝ ከድንግልም የዓለም ብርሃን የተባለው ማን ነው? ጌታችን ተገኝቷልና ነው። ሌላው ቀጥሎ ምን አለ? እለተ ሳብህት አለ እናትሽ ስንተኛውን ቀን ሰባተኛዊቱን ቀን ትመስላለች አለ። ለምን ሰባተኛዊቱን ቀን ስናይ እግዚአብሔር አምላካችን ፍጥረታትን በስድስት ቀን ፈጥሮ ያረፈባት ቀን ናት። የረፍት ቀን ናት። ይቺውም ሰንበት ናት። ድንግል ማርያምን ተአምረ ግዛን ሰንበት አለ የነፃነት ታንምር ሰንበትን በማለት በሰማይና በምድር የሚኖሩትን ማለትም በሕይወተ ሥጋ ያሉትም በእረፍተ ሥጋ ያሉትንም የዘላለም እረፍት እንዲያገኙ የእመቤታችን ሚና ትልቅ መሆኑን ከማስረዳቱ በተጨማሪ ቅድስታና ድንግልን በማስገኘቷ የራሷ ድርሻ እንዳላት ያመለክታል ማለት ነው። እንግዲህ ግንድ ሳይኖር አበባ፣ አበባ ሳይኖር ፍሬ፣ ፍሬ ከሌለም ምግብ የለምና፣ ቅድስታና የተቀደሰች ግንድ ሆና የተቀደሰች አበባን በማስገኘቷ ዓለም ወደሚቀደስበት የስጋና የነፍስ ረሃብ ወደሚጠፋበት ፍሬ ክርስቶስ አድርሳናለች ማለት ነው። ስለዚህ የሚገባትን ክብር ሰጥቷታል። ትመስል እምክ እያለ ማወደሱ የሚገባ መሆኑን ያስረዳል ማለት ነው። እንግዲህ ሚስጥሩ ምንድን ነው ካለን እዚህ ጋር በደንብ ልናስተውር የሚያስፈልገው ሚስጥሩ እንግዲህ ስነ ፍጥረታትን ያመለክታል። ጽጌ ሬዳ ማክሰኞ፣ ፀሐይ ረቡ መፈጠራቸውን ሲገልጽ በጽጌና በፀሐይ የተመሰለ ክርስቶስ ከመቤታችን ተወልዶ የሃና የልጅ ልጅ በመሆኑ ለሃና የሚስጥር ክብር መሰጠቱን ያስረዳል ማለት ነው። በሰማይ ያሉ መለእክት፣ በምድር ያሉ የአዳም ልጆች ሰንበትን ማክበራቸው መናገር ሲሆን ከሲዮልና ከገሃነም ነፃ መውጣትና እረፍተ መንግሥተ ሰማያት የሚገኘው በእመቤታችን ነውና ማርያም ሆይ እናትሽ አበባን ያስገኘች ሶስተኛ ይቱን ቀን ማክሰኞን የምታበራ የደመቀ የዓለም ፀሐይን ያስገኘችና የተገኘባትን አራተኛ ይቱን ቀን ረቡን ትመስላለቻል። ዳግመኛ ሰባተኛ ይቱ ቀን ቀዳሚትን ትመስላለች። በሰማይና በምድር ላሉ ፍጥረታት እረፍት የሆንሽ የነፃነት ምልክት አንቺን አፍርታለችና አስገኝታለችና በማለት ይናገራል ማለት ነው። ስለዚህ ትርጉሙ ይሄ ነው። ካልገባችሁ ጠይቁ። ዝም ብላችሁ ማታቁትን አትዘላብዱ። ከመቤታችን ጣዕሟን፣ ፍቅሯን፣ ረዴቷን በረከቷን ይክፍለን ያሳድረን። አገራችንን ከጥፋት ህዝባችንን ከስደት ይጠብቅልን። ድንግል ማርያም በቤታችሁ ትግባ። ጎደሏችሁን በሙሉ ትሙላላችሁ። ለዚህ ቤት አዲስ የሆናችሁ ይህም ቤት ፎሎ አድርጉ። ይህንን ቪዲዮ ከምን ጊዜውን በላይ ሪፖስት ዲዩት በማድረግ ሼር ኮፒሊንክ በማድረግ አድርሱት። ወንድማችን ቃል ቤት ያሰማልን። ያው እንደሚታወቀው እንግዲህ ከቅዱስ ቤተክርስቲያን ሲወጡ ጸጋቸው እንደሚገፈፍ ግልጽ ነው። ምንም የሚያውቁት ነገር አይደለም። ነገር ግን ዛሬም ቢሆን ከቅዱስ ቤተክርስቲያን ላይ አፋቸውን ሊያላቅቁ አይችሉም። ያው እንጀራቸው ናት። አሁንም እዛ ሆነው የሚኖሩት ቅዱስ ቤተክርስቲያንን ካልተችው፣ ካልሰደቡ፣ በኦርቶዶክስ ተዋህዶ ዙሪያ ካላወሩ አድማጭም ስለማያገኙ አንድ ቀን እንኳን ወንጌል ሲሰብኩ አይተን የማናውቃቸው ሰዎች ናቸው። እንግዲህ እነኚህ ግለሰቦች እንግዲህ ወደ በጋሻው ኒድ በጋሻውም እጅግ አጸያፊ ንግግር እያደረገ ይገኛል። ይህ ግለሰብ መጠየቅ አለበት ብዬ አስባለሁ። ወደ ቪዲዮ ልወስዳችሁ። መቼ የማንሰማው ጉድ የለም። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበረ። ታስታውሱ ሰዎች። ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔን ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ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 ይህ ንግግር የተናገረው የተሃድሶ እንቅስቃሴ ላይ ያለ ያሳተማቸው የስብከት ሲዲዎች የተቃጠሉት ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነውና፣ ሻሸመኔ ላይ ያሁሉ ግፍ የደረሰው ያሁሉ ሰው የተገደለው ካህናት የታረዱት የኔን ካሴት እዛ ስላቃጠላችሁ ነው። በጣም እኮ የሚያሳዝን ምን አይነት ምን አይነት ጥላቻ! የሰዎቹ ሞት እንኳን ምንም ያልከነከነ በጣም እኔ እንጃ አይሉን ነው ጭራሽ አባቶቻችሁ በለማተሞች የሚታረዱት የሚገደሉት እናንተ ምን እያደረጋችሁ ነው? ክርስቲያኖች፣ አባቶች ድሮ ምን አድርገው ነው ዛሬ ላይ ክርስቲያኖች የሚታረዱት ካህናት የሚገደሉት በግፍ የሚጨፈጨፉት? አንተ ምን አድርገ ነው አባቶች ምን አድርገው ነው? አባቶቻችን የቱ ጋር ምን አድርገው ነው? እኛስ የትኛው ምዕመን ላይ የትኛው ህዝብ ላይ ግፍ ፈጽመን ነው? ሁል ጊዜ እንደተበደለች አይደለም ወይ ቤተክርስቲያኗ? ያልደረሰባት ግፍ አለ ወይ? እንደዚህ በድፍረት ገና ለገና እኔ የሰራሁት ሲዲ ተቃጠለብኝ ብለ በእኔ ምክንያት እግዚአብሔር እናንተን እየቀጣችሁ ነው፣ ግፈኞች ናችሁ፣ ግፍ እየሰራችሁ ስለሆነ ካህናት የሚታረዱት ብለ በሞቱ በተሰቃዩ በተጨፈጨፉ የሁለት ዓመትና የሶስት ዓመት ህፃናት ላይ መዘባበቻ ስታደርግ ምን አይነት ወንጌል ነው እጅ ላይ ያስቀው? ምን አይነት ጨካኝ ሆነ? ትንሽ እንኳን ረራ የለም እንዴ ሐዘን ባይሰማህ እንኳን ዝም ማለት አትችልም። አንተ ተጨፈጨፉ የኔ ሲዲ ስለተቃጠለ ያልካቸው ሻሸመኔ ላይ እኮ ስንቶች ያለ እናት ያለ አባት ቀርተዋል። ስንት እናቶችና አባቶች ልጆቻቸው ተገለዋል እዛ ቦታ ላይ። በጣም ጨካኝ ሆነ። አንተ ከመናፍቅ እራሱ በላይ ነው። እርግጠኛ ነኝ ዲያብሎስ ይቀናባሉ። አንተ በፈጣሪ ስም አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን፣ አቶ በጋሻው ምን እያለ ነው? ራስን ሁል ጊዜ እንደተበዳይ አድርጎ ማቅረብ ተገቢ አይደለም ይላል ይህ አስተያየት ከምን የመነጨ ነው መሰላችሁ የገዳይ መንፈስ ሲጠናወታችሁ ምን የሚመነጭ ሐሳብ ነው ሁልጊዜም እንደምለው ከቤተ ክርስቲያን ውጭ ያሉ ሰዎች በተለይ በታድሶ እንቅስቃሴ ውስጥ ያሉ ሰዎች ለቤተ ክርስቲያን ያላቸው ጥላቻ ሰባዊነታቸውን እንኳን ከነሱ ተገፎ እስኪሄድ ድረስ ማለት ሰባዊ ስሜት እንዳይሰማቸው እስኪሆኑ ድረስ ጠልቆ ገብቷል ለቤተ ክርስቲያን ጥላቻቸው ማለት ነው ማንም ሰው በአንገቱ ማተብ የተነሳ ኢትዮጵያዊ ሆኖ የሆነ ክርስቲያን ተገደለ ሲባል ክርስቲያን መሆን ሙስሊም መሆን አይጠበቅብህም። ይሄ ሰባዊነት አይደለም። ለምን እንዲሆናል ብሎ መጠየቅ ጤናማ ነበር። ይሄን መቃወም ደግሞ ክፉ መንፈስ የተጸናወተ የምታመጣው የምታወጣው ድምጽ ነው ማለት ነው። በጋሻው ምንድነው ያለው? ሻሸመኔ ላይ ምንድን ነው ሲዲ ተቃጥሎብኝ ምናምን ምናምን ብሎ የራሱን ሮሮ ሊያቀርብ ፈልጓል። በምንፍቅና ነው የደረሰብህ ምንፍቅና ደግሞ በጣም አስጥሊ ከመሆኑ የተነሳ ስላሴን ትምህርት እስካለማወቅ ድረስ እናስታውስን በደብዳቤ ይቅርታ የጠየቅበትን ያለማወቅ ቤቱን የሰራብህ ሰው ስለሆንክ በሰዓቱ የነበረብህ የምንፍቅና ሲወጣ ሲዲው ከቤተክርስቲያን ያፈነገጠ ስለሆነ መቃጠል ነበረበት። እንኳንም ተቃጠለ እና ምንፍቅናህን አጨብጭበናል ብለው ይቀበሉ ነው እና አይመጣውም አሳቡ ልክ አይደለም። ለማንኛውም ቂም በቀል የተወጣ ስለመሰለ ማለትም፣ እንደው ቂምህን ይዘህ የቆየሃትን እችን አጋጣሚ ተጠቅመ ተናገርካት አጋንንታዊ ስሜትህን አየንበት፣ ለማለት ነው። ይህንን የሱን ሐሳብ የምትጋሩ ሰዎች ማንነታችሁ እያሳያችሁ ነው። አባታችሁ ነፍሰ ገዳይ ነበረ፣ እናንተም ነፍሰ ገዳዮች ናችሁ እንደሚል የነፍሰ ገዳይ ስሜት ከሌለ የሰዎችን ሞት በደስታ ልትቀበል አትችልም። ማውገስ ሲኖርብ እንደው ሁልጊዜ ጊዜ ተጠቂ አድርጎ ራሱን መቅጠር ተገቢ አይደለም እያሉ የሰው ለቅሶን ማሾፊያ ማድረግ ተገቢ አይደለም ቆመ ብላችሁ አስቡ እኔ የምለው ነበጋሻው ደሳለኝ የያዛችሁትን መጽሐፍ ቅዱስ መቼ ነው የምትኖሩት እሺ መኖሩን ተውት መቼ ነው አንበባችሁ የምትተረጉሙት እሺ ማንበብና መተርጎሙን ተውት እንደው ቢያንስ ቢያንስ ግን መቼ ነው ጽንሰ ሐሳቡን የምትረዱት በጣም በጣም በጣም የሚያሳፍር ምናልባትም ምን ያክል ጨካኞች እንደሆናችሁ የሚያሳይ ቪዲዮ ነው ማለት ቤተክርስቲያናችን ስታስተምረን ኢየሱስ ክርስቶስ ሲያስተምረን ሐዋርያት ሲያስተምሩን በዚህ ዓለም መከራ እንዳለብን ክርስቲያኖች በሃይማኖታችን ብቻ ክርስቶስን በመምረጣችን ብቻ መከራን እንደምንካፈል፣ መከራን እንደምንሳተፍ፣ ብዙዎችም ደግሞ በሰማዕትነት እንዳለፉ፣ እየው በያዝከው መጽሐፍ ቅዱሶች ታሪካቸው ያለ እነ ቅዱስ ዲያቆን እስጢፋኖስ፣ ሐዋርያው ጳውሎስ፣ ሐዋርያው ጴጥሮስ፣ ሌሎችም ጻድቃንና ሰማዕታት አብዛኞቹ ሐዋርያት ሰማዕትነትን ተቀብለው ነው ያለፉት። ዛሬ በዘመናችን የሻሸመኔ ወጣቶች የተቀበሉትን ሰማዕትነት ግን በዚህ ልክ አጣጥሎ አንድ የአንድ መናፍቅ ሲዲ ስለተቃጠለ ነው ይሄ ሁሉ ማት የወረደባቸው ማለት ግን ምን ያክል የአስተሳሰብ ድሃ መሆነን ብቻ ሳይሆን ጨካኝና ረመኔ መሆነን የሚያሳየን። እውነት ለመናገር እውነት ለመናገር ትንሽ እንኳን አዘኔታና ርኅራኄ ያልተሰማ ፍጡር ፍጡርና እኔ አሁን አሁን ሳስበው ምናልባትም ከዚህ ድርጊት ጀርባ ረጅም እጆች ሊኖርበት እንደሚችሉ ፍንጭ የሰጠን ይመስለኛል። እንግዲህ ወደፊት ደግሞ እሱን ልታምንልን ትችላለህ። አይ አያቶ በጋሻው አንተም ለመዘበት በቃ አንተም በቤተ ክርስቲያን ላይ ለመሳለቅ በቃ። ለነገሩ የት ስታውቃት ቤተ ክርስቲያን? የት ስታውቃት ኦርቶዶክስ? ተዋሕዶ ቤተ ክርስቲያንን የት ስታውቃት? ምን ነው ትናንትና ወንጌል ያስተማረችኝ አንደበቴን የፈታሁባት ማይካ አያያዝ ያስተማረችኝ ቤተክርስቲያን ናት የኦርቶዶክስ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት ብለህ ያወራኸው አንደበትህ ለራስህ ለራስህ ራስ አይጸጽትህም? በሞቱት ላይ አንተም ለመዘበት በቃህ። ጊዜ ጊዜን ወልዶ በዘመን ሲተካ ያን ጊዜ ሁላችንም የምንቆምበት ቦታ አለ፣ እንፈራረዳለን። አንተም ለመክሰስ በቃህ፣ አንተም ለመዘባበት በቃህ። ትናንትናና ከትናንት ወዲያ ወንጌል ስሰብክ ነው ተገፍቼ ወጣሁት ያልከው፣ አንተ የትኛውን ወንጌል ነው የሰበክ? የትኛውን ክርስቶስን? ገዳዮችንም የሚያበረታታ በሞቱት ላይ የሚቀልድ ክርስቶስ አይተንም ሰምተንም አናውቅ። ነፍሱን ቤዛነት አድርጎ ለዓለም የሰጠው ክርስቶስ ፍቅርን ሰበከን እንጂ እንዳንተ ጥላቻ አልሰበከን፣ እንዳንተ ጥላቻን አልተናገርም። ለሚያሳድዷችሁ መርቁ አለ እንጂ ለሚገድሏችሁ ይቅር በሉ አለ እንጂ። አንተም ለመዘባበት በቃ። የምንገናኝባቸው ጊዜዎች ሩቅ አይሆንም። ቤተ ክርስቲያን ዳግም በልጆቿ ትቀብራለች። በደሙ የታተመች ቅድስት ንጽሕት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 ሰላምኩ አልነገርኳችሁም? ጉድ ያልኳችሁ ኮይን ነው። ይሄ የአይስ መንፈስ ነው፣ የገዳይ መንፈስ። በጣም ቆጨው፣ በጣም የቆጨው ገዳይ እንደዚህ ነው የሚናገረው። የትኛውን የሰበከው እንግዲህ የትኛውን የምታውቀውን ክርስቶስ? ክርስቶስ ስለ ዓለም ሁሉ ስለ ፍቅር ሞተ እንጂ እንዳንተ በእብሪት እንደዚህ ተነፍቶ አልተናገርም። አንተ የዘራኸው ዘር እኮ ነው ያንተ ትዕቢት የወለደው እኮ ነው። አንረሳውም ይህንን። መቼም መቼም የማይረሳ ነው። ትውልዱ ሁሌ ያነሰዋል። ጊዜ አገናኝቶ ያፈራርደናል። በኦርቶዶክሳውያን ሞት የተሳለቀው በጋሻው። በኦርቶዶክሳውያን ዘንድ እንግዲህ ከፍተኛ ቁጣን የቀሰቀሰ ንግግር በጋሻው ደሳለኝ ተናግረዋል። ኦርቶዶክሳውያን ዛሬ ላይ የሚሞቱት ትናንት አባቶቻቸው በሰሩት ግፍ ነው ሲል እንግዲህ በጋሻው ደሳለኝ ተደምጧል። ይህ ንግግር በበርካታ ኦርቶዶክሳውያን ዘንድ ታዲያ ከፍተኛ ትችትን እያደረሰበት የሚገኝ ሲሆንም፣ በተለይም በሰው ሞት ላይ ያደረገው ንግግር ከአንድ የሃይማኖት መምህርም የማይጠበቅ ነው ሲሉ በርካቶች ትችታቸውን ሰንዝረውበታል። እናንተስ በዚህ ንግግር ምን ትላላችሁ? ሀሳባችሁን አጋሩኝ ፎረም። እኔ በጣም ነው ያፈርኩት። የምሬ ነው የምነግራችሁ። እኔ ምንም አይነት ሃይማኖታዊ ምክንያት ክርክር ስላለኝ አይደለም፣ ግን ይሄ አንድ ሰው ከሆነ ከሰብአዊ ፍጥር የማይጠበቅ አስተያየት ነው። አባቶች ላይ የሚፈጸምን ጭፍጨፋ ቤተክርስቲያን ላይ የሚፈጸምን ጥቃት በምክንያት ለመደገፍ መሞከር፣ ሌጂት ለማድረግ መሞከር ይሄ ወንጀልም ነው በእውነት ምን በድለ ነው? አንተ ምን አድርግ አባቴ ምን አድርግ አባቴ ምናምን የሆነ በደል ፈጽመው ከሆነ አሁን እየተፈጸመ ያለው ጭፍጨፋ፣ ግድያ፣ ቤተክርስቲያን ላይ የሚፈጸም ጥቃት ልክ ሊሆን ነው? ኮምፕሮማይዝ ልታደርገው ነው? በምክንያት ደግፈ እንደዚህ አይነት አስተያየት መስጠት፣ ይህንንስ የሃይማኖቱ ተከታዮች እናንተ ሳታወቅዙት ምን ማለት ነው? እንዲህ ስላደረጋችሁ ከዚህ በፊት እንዲህ እንዲህ እንዲህ ስላደረጋችሁ ነው አሁን እናንተ ላይ እንዲህ የሆነ ያለው ብለህ ይህንን ልክ ለማድረግ እንዲ፣ ይህ ሰውዬ ግን እንዴት ነው በህግ ስራ አይጠየቅም? እን ያበዙት እኮ በእውነት በጣም እያበዙት ነው። እና እንደዚህ አንድ ሁለት ጥቂት ሰዎች እነዚህ የፕሮቴስታንት እምነትን ይወክላሉ ብዬ እኔ አላምንም። ባይዘ በጣም ብዙ ፕሮቴስታንት ማከበራቸው መወዳቸው አሉ። እነዚህ ምን አይነት አውሪነትም ነው። ሆኪ፣ ኦርቶዶክሳን እንደሰማችሁት ነው በጋሻው ደሳለኝ እንግዲህ በሻሸመኔና እንዲሁም በአዲስ መላ ኦርቶዶክሳ ላይ እየተፈጸመ ያለው ግድያ እንግዲህ እንግዲህ በጣም ደስታውን እየገለጸበት ነው የሚገኘው ማለት ነው። የው ሀሳቡ ሙሉ ሐሳቡን በደንብ ሰምታችሁት ከሆነ ተረታችሁታል። ይህ ሁሉ ግፍ ይህ ሁሉ መከራ በተለይ ሻሸመኔ ላይ እየደረሰባቸው ያለው የኔን ሲዲ የኔን ካሴት ስላቃጠሉ ግፍ ሰርተው ስለነበረ ኦርቶዶክሳውያን አባቶቻቸው ግፍ ሰርተው ስለነበረ ዛሬ ጌታ እኔም በደንብ አድርጎ ስለሚወደኝ እየፈረደልኝ ይገኛል ብሎ እንግዲህ በኦርቶዶክሳውያን ሰማዕታት ሞት ላይ ደስታውን እየገለጸ ይገኛል። እኔ በዚህ ንግግሩ እንደ አንድ ኦርቶዶክሳዊ የተረዳሁት ሀሳብ ከነኚህ ኦርቶዶክሳውያን ግድያ እጁ አለመኖሩ በምን ይረጋገጣል? ስለዚህ በጋሻው ደሳለኝ መጠየቅ አለበት ብዬ እንደ አንድ ኦርቶዶክሳዊ አስባለሁ። ፕሊስ ኦርቶዶክሳውያን፣ ይህ ቪዲዮ ለሚመለከተው አካላት አድርሱልኝ። የጥላቸውን ጥግ አይተናል። ነገር ግን እንደ አንድ ኢትዮጵያዊ ማዘን እንኳን ቢያቅተው ዝም ማለት እየቻለ ይህን ንግግር በድፍረት በትዕቢት መጥቶ ስለተናገረ መጠየቅ አለበት። ምን ያክል ደስታውን እየገለጸ እንዳለ ምን ያክል ደስታውን እየገለጸ እንዳለ እያየን እንገኛለንና ፕሊስ ኦርቶዶክስ ሀያን ለሚመለከተው አካል ይህን ቪዲዮ ሼር አድርጉልኝ። መጠየቅ አለበት ብዬ አስባለሁ። ሀገር ሚባል ቁጥሩ ነው፣ አለ አስራ ሁለቱ ከአስራ ሁለቱ አስራ አንዱ የተደበደቡት የተገደሉት አባቶቻቸውን አድርገው ቅዱስ ጴጥሮስ ተዘግዝቆ የተሰቀለው አባታቸው አባቱ ምን አድርጎ ነው? ቅዱስ ጳውሎስ አንገቱ የተሰዋው ምን አድርጎ ነበር? ቅዱስ ፖሊካርፐስ ያ ሁሉ መከራ የደረሰበት ምን አድርጎ ነው? አግናጥዮስ ምጡል አንበሳ አነበሳ የበላ አባቱ ምን አድርጎ ነው? ዘመነ ሰማዕታት ያሁሉ ያ ሁሉ ክርስቲያኖች ከ44 ሚሊዮን በላይ ክርስቲያኖች የተገደሉት ምን አድርገው አባቶቻቸው በድለው ነው ነው ወይስ ክርስቲያን በመሆናቸው ምክንያት የክርስቶስ ተከታዮች በመሆናቸው ምክንያት። አሁንም እኮ ተመርጦ የተገደሉ ያሉት እኮ የክርስቶስ ተከታዮች በመሆናቸው እንጂ ምንፍቅና በማስተማራቸው አይደለም። አንተ የተባረርከው ምንፍቅና በማስተማርህ ነው። አንተ የተባረርከው የተወገዝከው፣ የክህደት መምህር የክህደት አባት ስለሆንክ። ቅዱስ ጴጥሮስ ምን አድርጎ? ቅዱስ ጳውሎስ ምን አደረገ? አርሲ ላይ ምን አደረጉ? ሻሸመኔ ምን አደረጉ? ምንም አል ክህደት ስላለብህ ለክህደትም ደግሞ ናስጠየቅ ስትባል አሻፈረኝ ስላልክ አንተ የደረሰብህ ማቴሪያል የተቃጠለው፣ ለዛውም በገንዘባቸው ከፍለው የገዙትን ያንተ እንኳን አለ ከፍለው ከገዛ በኋላ የኔ ነው የሚሆነው? ከፍለው የገዙትን ንብረታቸው ክህደት ስላለበት ተቃጥሏል። ኔሮን ኬሳሪያ ሁሉ ያወደሙ ደግሞ አባቶቻቸው በደድ ስለነበረባቸውን እንግዲህ ያው ታሪክ ስለማታውቅም ቴዎሎጂን በዲ ስለተባረርክ ላይፈረድብህ ይችላል። በአርሲ ክርስቲያኖች ላይ የሚደረገው ጭፍጨፋ ሊቆም ይገባል። ሁላችንም ኦርቶዶክሳውያን መቃወም መቻል አለብን። አርሲ የደም ምድር ሆናለች አሁን ላይ። አንድ ወዳጄ እንደነገረኝ መንገድ ላይ አስቁሞ፣ እባክህን ድምፅ ሆናቸው፣ ቲክቶክ ላይ ስለማይ ነው። አርሲ ነው ከአርሲ ነው የመጣሁት አርሲ ላይ ሆነ ኦርቶዶክሳውያን በጫካን የሚገኙት በዱር በገደሉ ነው ያሉት፣ የሚበሉት የሚጠጡት የላቸውም። እባክህን ድምፅ ሆናቸው አለኝ። እኔ ምን አቅም አለኝ ወንድሜ? እግዚአብሔር ብርታቱን ይስጣቸው እንጂ። ስለዚህ መሆን ያለበት ይሆናል። ኦርቶዶክሳውያን ሁላችሁም ለአርሲ ክርስቲያኖች ድምፅ ሆኗቸው። እግዚአብሔር አምላክ ለሁሉም ብርታቱን ይስጥልን። ከዛ ውጭ ግን ሁላችንም ኦርቶዶክሳውያን መከላከል ባለብን ደረጃ ቆመን መሞት የለብንም።